እነዚህን ነገሮች አረቤ በጭራሽ እንዳታደርጉ። አረቤ ሰላሳ ዓመት አርባ ዓመት እድሜሽ ለምን አትጨርሽም? አንቺ ሰራተኛ ነሽ፣ ከሰራተኛ የተሻለ ቦታ የለሽም ማለት ነው። ሁላችሁም እስከ መጨረሻ አዳምጦ ነባር ቤተሰቦቼ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁኝ። ከጌታ ይበታችንና ከቤተሰቦቼ እናንተ ከፈጣሪ የተሰጣችሁኝ ሶስተኛ ስጦትች ናችሁ ሶስተኛ ስጦታዎቼ ናችሁ። በጣም ወዳችኋለሁ አከብራችኋለሁ። እዛንሻ አዲስ የምትመጡ እህቶቼ ቤቱ ቤታችሁ ነው፣ እንደ ቤታችሁ ኢዩት ሰብስክራይብ ላይክ አድርጋችሁ ለሌላ እህቶቼ አድርሱልኝ ይሄን መልእክት። ወላሂ ነው የምላችሁ፣ ይሄ ነገር እስከ መጨረሻ ካዳመጣችሁ ትጠቀሙበታላችሁ። ሲሬስ ሆናችሁ ራሳችሁን ጥብቅ ብላችሁ ተከብራችሁ ስራችሁን አክብራችሁ ትኖሩበታላችሁ። ህይወታችሁን ይቀይርላችኋል ማለት ነው። ልንገራችሁ በተለይ ከመዳም ጋር ይሄ ሰጣ አገባ ውስጥ የምትገቡ እህቶቼ እስከ መጨረሻ አዳምጡት። ቀጥታ ወደ ቪዲዮ ስገባ ማለት ነው ስለ ጓደኛ ነው የማወራላችሁ፣ ጓደኛ የገጠማት ነገር የራሴ ጓደኛ። ውሸት ከሆነ ይሄ ቪዲዮ ታዳምጠዋለች። መቼስ እኔ ለውሸት ለዩቱብ ብዬ እሷን ነገር አምጥቼ አላወራም። አልሙሄም እቺ ልጅ በጣም መሳቅ መጫወት ትወዳለች፣ ሰፕራይስ ማድረግ ትወዳለች። መዳሟን በየጊዜው ሰፕራይስ ታረጋታለች። ቤቷ ባለ ነገር ግን ሌላ ሰራተኛ የማይሰጣት እኔ እማልሰጣት ክብር ለመዳሟ ትሰጣት ነበረ። አንድ ላይ ነበረ የምንሰራው። ወላይ ቡና ስታቀርብ ቡና ስታቀርብ አበባ ከውጭ ላይ አበባ አለ ውጭ ላይ ያለውን አበባ ቀጥፋ ግዴታ አያለባትም። ግን በቃ እንዴት እንደምታከብራት ከዛ አበባ ቁጭ አድርጋስ ምትበላው ምግብ ዲኮር በዲኮር ዲኮር የማድረግ ግዴታ አይደለም። ዲኮር በዲኮር አድርጋ ሰውዬው ደግሞ ያለውን እቃ ያልተገዛ እቃ ተገዛ ብላ ብር ስድስት መቶ ብር ሰባት መቶ ብር ዋሽታ ተቀብላ ለሷ ሰጥታ ምን ብላ ከዛ ሴትየውም በሰዓቱ በጣም ነው ሞድሽ፣ ከልጆቼ በላይ ነው ማይሽ ምናምን በቃ ሁለቱም የሚያወሩት ነገር የሆነ በቃ እንትን አላቸው እንደሚዋደድ አይነት ሰው ናቸው እርስ በርሳቸው ይሽቀባበጣሉ፣ ምናምን ማለት ነው። እኔ በተፈጥሮ ሳይሆን ለመዳሞች ስራዬን ስራዬን አውቃለው። መዳም ኖረች አልኖረች፣ እኔ ስራዬን ሰራለው። አክብሪ ኦኬ። ግን ከመዳም ጋር ይሰጣ ገባ መሳቅ፣ መጫወት ምናምን አልወድም። አንዳንዴ ጥሩ ነው፣ አንዳንዴ ደግሞ ይጎዳቸዋል። ስታበዙት ስታበዙት፣ በጣም ጎጂ ነው። እራሳችሁ በቃ ትጨነቃላችሁ፣ ራሳችሁን ትጎዳላችሁ። እንደዛ አይነት ነገር ስታደርጉ ማለት ነው። ብዙ ነገር ስታደርግለት የከረመች ሴትዮ ከሰውዬ ዋሽታ ገንዘብ ተቀብለ ምሰጣት የነበረች ሰራተኛ እንደ ቤተሰብ ነች። አንቺ እኮ እንዲያውም ኢቃማ አልነበራትም፣ ኢቃማ ላሰራለች ኮንትራት ላድርግሻል። መግሪቢናት መግሪቦችን ተጠንቀቁ በተለይ ማለት ነው። እኔ አሁንም እፈራላታለሁ ለህይወቷ ማለት ነው። ከዛ ቤት ውጪ ስላት ገንዘብን አስበልጣ ቁጭ ብላለች። አሁንም ድረስ አልወጣችም። ከዛ እንደዚህ ስታደርጋት የነበረች ልጅ በትላንትና ዕለት ምናረገቻት? ሁለቱንም ታከብራቸዋል፣ ሰውየውንም ሴትየዋንም። ለሰውዬም ድሮ ቁርስ አይበላም ነበር። እኛ ከመግባታችን በፊት ማንም ሰራተኛ ለእሱ ቁርስ ሰርቶ ጠዋት ላይ ሰውየው በጠዋት ነው የሚወጣው፣ ስድስት ሰዓት ነው የሚወጣው። ስድስት ሰዓት ላይ ቁርስ ሰርቶ ቡና አፍልቶ ማንም አያስቀምጥለትም ነበር። ግን እሷ ከሄደች በኋላ ምግቧን ቁርሷን ሰርታ ሳንዱሽን ሰርታ ቡና በፌርሙዝ አድርጋ ቆጭታ ታረግትለታለች። ወላሂ ወላ በመጥፎ ነገር አይደለም፣ ሌላ ነገር ምንም አይነት ነገር አታስብም ልጅቷ። በጣም ይዋናት፣ ግን በቅንነት የምታደርጋቸው እያንዳንዱ ነገሮች ዛሬ ላይ ዋጋ አስከፍሏታል። ኦኬ ከዛ ከሰውየው ጋር ፒስ ናቸው። ፒስ ናቸው ስላችሁ ምግብ በአግባቡ በክብር ጠዋት አምስት ሰዓት ተነስታ ቁርሱን ሰርታ ታስቀምጥልታለች በልቶ ይወጣል። እሱም ያከብራታል። ማንኛውም ሰው ክብር ይወዳል። በተለይ ወንዶች ክብር ይወዳሉ። በሌላ ነገር አይደለም። ሰውየው አራት ሚስት አለው። በሌላ ነገር ሳይሆን በቃ ታከብራለች፣ ያከብራታል። አስቤዛ አለቀ ካለችው ሰራተኛዋ ያመጣል። ሚስቱ ግን አስቤዛ አለቀ ካለችው አያመጣም። ለምን? ለገንዘብ ብቻ ነው የምትፈልገው እሷ። ገባሽ? ግን እችኛዋ ምግብ ሰራተኛ ናት። ምግብ መስራት ከቁርስ እስከ ምሳ እስከ ራት መስራት ግዴታ እንዳለባት በደንብ ታውቃለች። ከዛም ይህን ነገር ታደርጋለች ሰውየም ይወዳታል ሴትዮም ተወዳት ነበረ ሴትዮንም ታከብራለች ሰውየንም ታከብራለች ግን ዛሬ ላይ ዋጋ ከፈለች ጥሩነቷ ከአቅም በላይ ጥሩነት መጥፎ ነው ወላ አረብ ቤት ከተሰጣችሁ ስራ እናንተ ግን ያንን ስራ አልፋችሁ ሌላ ለመወደድ በቃ ለሆነ ነገር የምታደርጉት ነገር ዋጋ ያስከፍላችኋል በጥቅሉ ማለት ነው የተባላችሁን ስራ የተባላችሁን አቅርቡ። ሌላ ውስጥ ትዳር ውስጥ ምናምን ጣልቃ አትግቡ። ይጣሉ አይጣሉ አይ ዶን ኬር አባውት። እኔ ያንም ለጓደኛ ይላታለሁ፣ አያገባሽም ብያንም። ወላሂ ነው ምላችሁ። ይህን ቪዲዮ ትሰማዋለች፣ አያገባሽም። እሷ ግን አበባ ዋና አምጥታ ነስንሳ፣ ኬክ ሰርታ፣ ምን ብላ ዳቦ ደፍታ፣ ልክ እንደ ኢትዮጵያ ተጣልተው ነበር፣ ሴትዮው እና ሰውዬው ማለት ነው። አስታረቀቻቸው። ይህናን ስታደርግ ከርማ ትዳሯ ሲበተን ያዳነል ችላት ሰራተኛ። ዛሬ ግን ምን አለቻት? ከሰውየው ጋር ተመሳጥረሽ መድኃኒት አብልተሽኛል። ከሰውየው ጋር ተመሳጥረሽ መድኃኒት አብል ተሸኛል ልታንቃት ደረሰች ማለት ነው ዛሬ እያለቀሰች ነገረች። አሁን እኔ ምን አልኳት? ከዛ ቤት ደሞዝሽን ተቀበይ ውጭ። ይሄ አጉል ትዕግስት ትዕግስት ታበዛለች ጓደኛዬ ማለት ነው። እኔ ያኔ እንደውም አንዳንድ የአረቦች ጋር በጣም ፒስ ስትሆኑና ይሄ እንደ ቤተሰብ የሌለ ቦታቸውን ስትረሱ ደሞዛችሁ በስነስርዓት አይሰጧችሁ ባይዘ። ወይ እኔ ራሱ ደሞዜን ሳይሰጡኝ አራት ወራ ቆይተውብኛል። በቃ ከእሷ ጋር ፒስ ስለሆኑ ኖርማሊ እኔ እና እሷ በአንድ ጨፍ ልቀውን ደሞዛችን ትዝ አይላቸውም ነበር። የሚገርማች ማለት ነው። እኔ ግን ሲብስብኝ አራት ወር ሲሆነው ደሞዜ ኡ ብዬ ከሴትዮ ጋር በትንሽ ነገር ተጣልተን ልትመታኝ እጅ አነሳች። እጇን እንደዚህ ስላደረግኳት ኡ አለች። እንቧ ከረዩ ውጪ ከቤት አለችም ብሬ ሳሰጭኝ አልወጣም። እንደምንም ብዬ ከሷ ጋር ተደባድቤ ሶስት ቀን አድር የቤቷ ላይ ቢያንስ የሁለት ወር ደሞዘን ይዤ ወጣ እሷ እዛው ቀጠለች። ግን ደመወዟ ተሰጥቷታል። አልሙሄም ከዛ ቤት አሁንም ውጪ ብላት እንቢ ብላኛለች። ትግስት፣ እኔ እኮ እንዳንቺ አይደለሁም ማለችኝ። እኔ ትግስት እንደሌለኝ ነው የምታቀቡ። ወላሂ መት ነው እኔ አረቦች ጋር በደሞዜ ድርድር የለኝም። ምን ድርድር የለኝ። ተደባ ዱቤ ነው የወጣሁት ከሴትዮ ጋር ማለት ነው። እኔ ተደባ ደቡ ሳይሆን አረቦች ጋር በጥቅሉ ያላችሁ ግንኙነት እንዳታከብዱት። እናንተ ለነሱ ይወዱኛል ብላችሁ ያደረጋችሁ ነገር እናንተ ላይ ሸክም፣ እነሱ ጋር ደግሞ ንቀት ነው የሚሆነው። አንቺ ምንም አደረግሽ አላደረግሽ፣ አንቺ ሰራተኛ ሰራተኛ ነሽ። ምንም የሚጨመርልሽ ከሰራተኝነት የሚቀነስልሽ ነገር የለም። አያቸው ትላንትና ቡናዋ እንኳን አበባ አስቀምጥ። አበባ የማስቀመጥ ግዴታ አለባት የለባትም። ለክብሯ ብላ ስላከበረቻት እንዲያርጋት ስለያዘቻት እንደ ቤቷ አድርጋ ቤት ውስጥ ከኔ ጋር እንኳን እንጣላ ነበረ በተለያዩ ነገሮች ማለት ነው። ወላ ሁነት ይህን ምክንያቱም እሷ ለእነሱ ታስባለች ለእነሱ ታደላለች። አላፍትና ነው አቃለው። እኔ ላይም ደርሷል ዛሬ ላይ ማለት ነው። ምግብ ሰሪ ትልቅ አላፍትና ነው ያለበት። ግን እኔ ምንድን ነው ምለው ነገ አውጥተው ይጥሉኛል። ኦኬ እበላለው፣ እጠጣለው ይስራፍ አላደርግም። ግን ለእነሱ አላፍትና ብዬ ራሴን አልጎዳም። በቃ ሰራተኛ ቤታቸው ሲያመጡ ሁሉንም እችላለሁ ብለው ነው ያመጡ፣ ብዬ እላት ነበረ ማለት ነው። ለነበረን ቆይታ እጅግ በጣም አድርጌ መሰግናለሁኝ። ቦታችሁን እንዳትስቱ፣ ሰራተኝነታችሁን እንዳትስቱ፣ እራሳችሁን ጠብቁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ደግሞ ባ እንገናኛለን።